ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የሚያዝያ 24 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አረስቶቹ ጎጃም ላይ ዛሬ ታላቅ ድሎች የተመዘገቡባቸው የድፍጣና የፌት ለፊት ውጊያዎች ተካሂደዋል። የቧዲ ሚሊሻ ኃላፊውንና የእሁዲድ ብልጽግና ሰራዊት አዛዥን ጨምሮ ከአምሳ የማያንስ ሰራዊት እርምጃ በተወሰደበት የጎጃም ተጋድሎ የድሉ ዝርዝር መረጃ በዜናችን ይቀርብላችኋል። ከጠላት ጋር ተናንቀን የማድረክነውን ጠመንጃ የድንች ማሳችንን ከጃርት ልንጠብቅበት አይደለም ሲሉ የጀግናው አርበኛ ልጆች ተናግረዋል። መላው የኮሩ አባላት ቃለ መሐላ ፈጽሞ ተማምሎ የውጊያ ዘመቻም አውጇል። የትኛው ክፍለ ጦርና በየትኛው ቀጠና የሚለውም በዝርዝር እናስደምጣችኋለን። የአማራን ሕዝብ ለከፋ ምሬት የዳረገውን ዘራፊ ቡድን ፋኖ አደብ ያስይዝልን ካልሆነ ግን ሲል የወሎ ቤት አማራና የጎንደር ህዝብ ቅሬታውን ለጣና ቴሌቪዥን ተናግሯል። አራት መቶ ሺህ ብር ከፍዬ ከገታ ስለቀቅ የፋኖ መሪው ከፊት ለፊት የቆመው ነበር ሲሉ ምስክርነታቸውን የሰጡት ተበዳይም አስተያየታቸውን አካተን ዘገባውን አሰናርተነዋል። ዝርዝሩን ተሰሙታላችሁ። የደንቢያ ጣቁሳና ሻውራ ቀጠና እንዴት ዋለ? የብልጽግናው ጄኔራል ስብሰባ ላይ ምን ገጠማቸው? የፋኖ መሪውን ያስቆጨው ክስተት ምንድን ነው? ዜናችን በዝርዝር ያስደምጣችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህን እና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችን ቆዩ እያልን ወደ ዝርዝሩ እናምራለን። በቅድሚያም የወንድማችን እልም በከንቱ እንዳይቀር ቃላችን እናድሳለን። ሁለት መቶ ስድስተኛ ኮር የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ሁለት መቶ ስድስተኛ ኮር በስሩ ያሉትን ክፍለ ጦሮች ሰብስቦ የውጊያ ስምሪት ሰጥቷል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ኮር በስሩ ያሉትን ክፍለ ጦሮች ሰብስቦ የውጊያ ስምሪት መስጠቱን አስታውቋል። ኮሩ ዛሬ ባካሄደው ስብሰባና የውጊያ ቅድ ግምገማ በቅርቡ በባንዳዎች የተገደለውን የታላቁን አርበኛ ከፍ ያለው ደሴ የትግል አደራ አጽንተው መከተል እንዳለባቸው ተወያይተዋል። ታላቁ አርበኛ ወንድማችን የወጣው ለታላቁ የአማራ ህዝብ ህልውና ነው። የአማራን ሕዝብ ለዳግም ባርነት ለመጣል ራሳቸውን አሳልፈው የሰጡ ወንድሞቻችን የእምነት ቃላቸውን ክደው የጦር መሪያችንን የነጠቁን ተስፋ ቆርጠን እንድንበተንና ትግሉን እንድናቆም ነው። ነገር ግን እኛ የከፍ ያለው ልጆች የትግል መሪያችን የፋኖ ምልክትና የአማራ ሕዝብ ደመላሹ አርበኛ ከፍ ያለው ደሴ የወጣበትን ዓላማ ሳናሳካ ነፍጣችንን አናዝቀዝቅም አናዝቅዝቅም በባንዳዎች ጮኸት ተደናግጠን መሳሪያችንን በበቆሎ ቀይረን ቤታችን ከገባ ያኔ አባታችን ከፍ ያለው ደስ ሁለተኛ ሞተ ማለት ነው ብለዋል። የ206ኛ ኮር ሰራዊት ከጠላት ላይ ነጥቀን መሳሪያ የታጠቅ ነው፣ የድንች ማሳችንን ከጃርት ለመጠበቅ አይደለም ያሉት የሰራዊቱ አባላት ነገር ግን የትግላችን ጃርቶች ነጥለን በመምታት የወገናችንን ስቃይ እናሳርፋለን። የአማራ ህዝብ ከዚህ በላይ ስቃይ ሊሸከም የሚችልበት ትከሻ የለውም። ስለዚህ ብቸኛ ተስፋዎቹ እኛ ልጆቹ በመሆናችን ይህን መከረኛ ህዝብ ለባዕድና ለባንዳ አሳልፈን አንሰጠውም ሲሉ በቁርጠኝነት ተናግረዋል። ኮሩ ዛሬ ባደረገው ስብሰባና የውጊያ እቅድ ግምገማ ጥብቅ ወታደራዊ ዲስፕሊኑ በጠበቀ መልኩ ግዳጁ ተፈጻሚ እንዲሆን ውሳኔ ተላልፏል። በተለይም የታላቁን አርበኛ በባንዳዎች መገደልን ተከትሎ ሰርግና ምላሽ ሆኖልኛል ብሎ የተዘባበተው የጠላት ኃይል ተገቢውን ዋጋ እንዲያገኝ የኮሮ አባላት በጽናት እንዲታገሉ መመሪያ ተላልፎላቸዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ገብርዬ ክፍለ ጦር ቃል አቀባይ አርበኛ ኢንጂነር ደሞዝ ግዳፍ በቅርቡ ለጣና ቴሌቪዥን በሰጠው ቃለ ምልልስ ጠላቶቻችንን ተከታትለን እናጠፋለን እንጂ ተስፋ ቆርጠን አንቀመጥም ሲል መናገሩ ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አዲስ ያሰለጠናቸውን አርበኞቹን የውጊያ ስምሪት ሰጥቶ በመላው የሸዋ ጠቅላይ ግዛት እዝ ቀጠና አሰማርተዋል። እዙ የሰራዊቱን ስምሪት አስመልክቶ ለዝግጅት ክፍላችን በላከው የምስል ማስረጃ እንዳስታወቀው እውነተኛ የፋኖ ታጋይ ሰፈር አይገድበውም ብሏል። የዙ ዋና አዛዥ አርበኛ መከተው ማሞ ይህንን መልእክት ያስተላለፈው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሙሉ ሸዋን ያካለለ እንቅስቃሴ በማድረግ የህልውና ትግሉን ለመቋጨት ግስጋሴውን ማስቀጠሉን ተከትሎ ነው። የአማራ ፋኖሹ ጠቅላይ ግዛት ህዝብ በርካታ ቀበሌዎችን እያስተዳደረ ሲሆን ጥቂት የማይባሉ ወረዳዎችንም ተቆጣጥሮ መንግስታዊ አስተዳደርና ምክር ቤት ማዋቀሩ ይታወቃል። በአዴም ብልጽግና በያዝነው ሳምንት በአማራ ክልል ሁሉም የወረዳ ከተሞች ህዝብን አስገድዶ መሰብሰቡ የሚታወቅ ሲሆን፣ አስገዳጅ የሰራዊት ምልመላና አስገዳጅ አዳራሽ ስብሰባ ያካሄደባቸው ጥቂት የወረዳ ከተሞች ናቸው። እነዚያ የወረዳ ከተሞች ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት ዝ የተቆጣጠራቸው ብቻ መሆናቸው ይታወቃል። ወደ ተከታዩ መረጃችን አለፍን። አብራችሁን ቆዩ። ፋኖ የብልጽግና ወታደር አዛዥን መትቻለሁ አለ። የአማራ ፋኖ በጎጃ ማቸፈር ወረዳ ላይ በተደረገው ውጊያ የብልጽግናን መስመራዊ መኮንን ጨምሮ በርካታ የብልጽግና ሰራዊት አባላት ላይ ታላቅ ድል መቀዳጀቱን አስታውቋል። የብልጽግናው ሰራዊት ፋኖ ወዳለበት ካምፕ ከበባ ለማድረግ በሄደበት ቅጽበት ፋኖ የቆረጣ ቆረጣ በማድረግ ታላቅ ድል ያቀዳጀውን ውጊያ አድርጓል። በዚህ ውጊያም የብልጽግና ሰራዊት መስመራዊ መኮንንን ጨምሮ በርካታ ሰራዊት ላይ እርምጃ በመውሰድ ስኬታማ ተጋድሎ ማድረጉን ገልጿል። የብልጽግና ሰራዊት ጨለማን ተገን አድርጎ በብአዴን ካድሬ በአድማ ብተናና ባረጋ ከበደ ሚልሻ እየተመራ ነበር ወደኛ የተንቀሳቀሰው ሲል መረጃውን ማቅረብ የሚጀምረው የፋኖ ቃል አቀባዩ ክፍል መስመራዊ መኮንኑን ጨምሮ ከአስር በላይ የብልጽግና ሰራዊት እርምጃ ተወስዶበታል ብሏል እርምጃ ከተወሰደባቸው የብልጽግና ሰራዊት አባላት በተጨማሪም በርካቶች ወጥ ቁስለኛ መሆናቸውን የገለጸው የፋኖ ቃል አቀባይ ክፍል ጠላት ቁስለኛውን ወደ ቁንዝላ ለህክምና በአምቡላንስ ሲያመላልስ አድሯል ይህ ወራሪና ዘራፊ ሰራዊት የጤና ተቋማትንም በዚህ ዕለት ዘርፏል ይህ ድርጊቱ ደግሞ አገዛዙ በአማራ ህዝብ ላይ ያለውን ስር የሰደደ ጥላቻ በግልጽ ያሳየ ነው ብሏል የህክምና መገልገያዎችንና መድኃኒቶችን መዝረፍ ከፍተኛ የጦር ወንጀልና የጄኔቫ ስምምነትንም የሚጥስ ነው ሲል የገለጸው የፋኖ ቃል አቀባይ ክፍል የዝርፊያው ዓላማ የአካባቢው ህዝብ እንዳይገለገልበት ለማድረግ ነው። ለዚህ ነው ይህ አገዛዝ ከፍጥረቱ ጀምሮ ጸረ ህዝብ ነው የምንለው ሲል ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አገው ምድር ሶስተኛ ክፍለ ጦር አዲስ ቅዳም ላይ ድል መቀዳጀቱን አስታውቋል። የክፍለ ጦር ቃል አቀባይ ክፍል ለዝግጅት ክፍላችን በላከው መረጃ እንዳስታወቀው የቢትወደድ ወደድ መንገሻ ጀንበር የብርጌድ አንደኛ መብረቅ ሻለቃ ከዳንግላ አዲስ ቅዳም በፓትሮል ሲጓዝ የነበረን ጠላት ጉንድሬ ላይ ሙሉ በሙሉ እርምጃ ወስዶበታል። በዚህ የደፈጣ ጥቃትም ከ15 በላይ ጠላት ተሰውቷል ብሏል። በጠላት ላይ ሰዋዊ ብቻ ሳይሆን ቁሳዊ ኪሳራም አድርሰንበታል ያለው የአገው ምድር ሶስተኛ ክፍለ ጦር ቃል አቀባይ ክፍል በደፈጣ ጥቃቱ የብልጽግና ሰራዊት የሚጠቀምባቸው ተሽከርካሪዎች ከጥቅም ውጭ የሆኑ ሲሆን የነፍስ ወከፍ መሳሪያም ከበቂ ተተኳሽ ጋር ማግኘቱን አስታውቋል። በሌሎች የጎጃም ጠቅላይ ግዛት የፋኖ ተጋድሎችን በርካታ የደፈጣና የፊት ለፊት ውጊያ ተደርጎ ፋኖ በርካታ ድሎችን ተቀዳጅቷል። በተለይም የብልጽግና ሰራዊት ወደ ገጠሩ ክፍል ለመግባት በሚያደርገው ሙከራ የሚከፈትበትን የደፈጣ ጥቃት አልፎ መሄድ እንዳልቻለ ከአማራ ፋኖ በጎጃም የደርሰን መረጃ አመላክተዋል። በዛሬ ሁለት ብቻ በስምንት ቀጠናዎች የደፈጣና የፊት ለፊት ውጊያ ተካሂዶ የዜና እስከተጠናቀረበት ሰዓት ድረስ 25 የብልጽግና ሰራዊትና የወረዳ ሚልሻ ጽህፈት ቤት ኃላፊን ጨምሮ ሰላሳ ሁለት የባዕድ ሚልሻ አባላት እርምጃ እንደተወሰደባቸው ማረጋገጥ ችለናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። በእገታ የተማረሩ ነዋሪዎች ለፋኖ ጥሪ ያቀረቡ የአማራ ሕዝብ ከገባበት አስከፊ ጦርነት በተጨማሪ ሌላ ፈተና ሆኖ ያስቸገረው የዘራፊ ቡድን የተቀናጀ ወንጀል ነው። በዘራፊ ቡድን የተቀናጀ ዝርፊያ፣ እገታ፣ መደፈርና ድብደባ የተማረሩ በአማራ ክልል የተለያዩ አካባቢ ነዋሪዎች ፋኖ በዚህ ሰዓት ደርሶ ከዚህ አይነት ወንጀል ሊታደገን ይገባል። በፋኖ ቁጥጥር ስር በሚገኙ ቀበሌዎችና ወረዳዎች የሚፈጸም አስገድዶ መድፈር፣ እገታ፣ ግድያ፣ ዝርፊያና ስርቆት ተጠያቂ የምናደርገው ፋኖ ነው። በአንጻሩ የመንግስት ጦር ባለበት ቀጠና የሚፈጸመው ተመሳሳይ ወንጀል የምንጠይቀው የብልጽግናውን አገዛዝ ነው። አንዱ አንደኛውን ተጠያቂ እያደረገና ራሱን ከደሞ ንጹህ ነኝ እያለ ለራሱ ጥብቅና ሲቆም፣ ህዝብ ግን ባለቤት አልባና ብቸኛ የስቃዩ ገፈት አቀማሽ ሆኗል ሲሉ በምሬት ተናግረዋል። በቅርቡ ከአዳርቃይ ቀይ ወረዳ ወደ መናገሻ ጎንደር ተጉዘው በዓልን ከቤተሰቦቻቸው ጋር አክብረው ወደ ምድብ ስራቸው ሲንቀሳቀሱ የነበሩ የአመልድ ሰራተኞች አምባ ጊዮርጊስ አካባቢ ገደቤ ላይ መታገታቸው ይታወቃል። ታጋቾቹ ከሳምንት ጥበቃ በኋላ ከፍተኛ የተባለ ገንዘብ ከፍለው ትናንት ተለቀዋል። በዚሁ ቀጠና የዳባት ሆስፒታል ሐኪም ታግተው እንደነበርም መዘገባችን አይዘነጋም። ይህ የእገታ መረጃ በደዋዊ ጎንደር ቀጠና እብናት አውራጃ ቦረን መስክ በተባለ ቦታ ላይ በተመሳሳይ የታገተው የአምልድ ሰራተኛም ለማስለቀቂያ ከፍተኛ ገንዘብ እንደተጠየቀበት ለጣና ቴሌቪዥን የደረሰው መረጃ ያመላክታል። መልኩ እገታ ያስመረራቸው የአማራ ክልል የተለያዩ አካባቢ ነዋሪዎች ለጣና ቴሌቪዥን እንደገለጹት የአማራ ሕዝብ እንኳን ገንዘቡንና ጊዜውን ይቅርና ልጁንም ለዚህ ትግል አዋቷል። በዚህ ድጋፋችን የተነሳ ማገዛዙ ቄም ቋጥሮብን ሁሉም አማራ ፋኖ ነው ለፖለቲካ ኮሬክትነስ እና ለዲፕሎማሲ ጫና ብለን ሰራዊታችንን አናስበላም። ህዝቡን በድሮን እንምታው ተብሎ ተፈርዶብናል። ነገር ግን ቢያንስ ፋኖ በተቆጣጠራቸው አካባቢዎች የሚገኘውን ህዝብ ከዘራፊና ከገታ መጠበቅ ለምን አልቻለም? የፋኖ መሪዎች አንዱ በሌላኛው ላይ ጦር አዝምተው በሚዲያ ከሚዘላለፉ የምንደግፋቸውን ወገናቸውን ለምን ከነጣቂ አይጠብቁም? ሲሉ ቅሬታቸውን በጥያቄ ያቀርባሉ። ቅሬታ አቅራቢዎቹ አክለውም አሁን ጊዜው ደርሷል የሚነጥረው ሊነጥር የሚዘቅጠው ሊዘቅጥ ጊዜው አሁን ነው። ፋኖ በተቆጣጠራቸው አካባቢዎች ለሚፈጸመው ውንብድና እንደዚህ ቀደሙ በፋኖ ስም የተደራጁ ዘራፊዎች ናቸው ብለን አናልፈውም። ከዚህ በላይ የአማራ ህዝቡ ዋጋ ሊከፍል ስለማይገባው ቢያንስ ከውንብድና ሊታደገን ይገባል። እኛም እንደ ትናንቱ ሁሉ እስከ ድላችን ቀን ድረስ ከፋኖ ጎን መቆማችንን እንቀጥላለን ሲሉ ለፋኖ ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ በወልዲያ ከተማም ተመሳሳይ በተደራጀ ወንበዴ ቡድን በሚፈጸም እገታ መማረራቸውን ነዋሪዎች ለጣና ቴሌቪዥን ገልጸዋል። ቅሬታ አቅራቢዎች እንደገለጹት ይህ ዘራፊና አጋች ቡድን ከፍተኛ የሰው ኃይልና የጦር መሳሪያ አቅም ያለው ነው ከተማ ድረስ ገብተው ገንዘብ አለው ብለው ያሰቡትን ግለሰብ አፍነው ሲወስድ የዞኑ ፖሊስ ኃላፊዎችን ጨምሮ አብዛኛው የፖሊስ አባል ሽፋን ይሰጣቸዋል ሲሉ የዘራፊውን ቡድን አቋምና አቅም ተናግረዋል። ታገቱ ሰዎች ተደራድረው ገንዘብ ተቀንሶላቸው ከተለቀቁ በኋላ የሚሰጡት ምስክርነት የሚታወቁ የፋኖ መሪዎች መጥተው አናግረውናል፣ ሲሉ የፋኖ አባላቱንና መሪዎችን ስም መናገራቸውን ቅሬታ አቅራቢዎቹ ተናግረዋል። በቅርቡ ታግተው ከተለቀቁ በኋላ የደረሰባቸውን ሁሉ ለጣና ቴሌቪዥን የተናገሩት አንድ ተበዳይ በወቅቱ የታገትነው አምስት ነበርን። ከሶስት ቀን በኋላ ሁለት ሰዎች መጥተው ተቀላቀሉን። ሰባታችንን በመሳሪያ እያስፈራሩና አንዳንዴም በሰደፍ እየደበደቡ በነፍስ ወከፍ አንድ ሚሊዮን ብር ጠይቀውናል ሲሉ ተናግረዋል። ሆኖም በድርድር አራት መቶ ሺህ ብር ከፍለው ከእገታ መለቀቃቸውን የተናገሩት አስተያየት ሰጪው በግልጽ መናገር የምፈልገውና ሕዝብም እንዲያውቅልኝ የምፈልገው ነገር አግተው ከወሰዱ መካከል አንዱን በአካል ን በስምም የማውቀውና ፋኖን የተቀላቀለ ወጣት ነው። በየዕለቱ ማታ ማታ እየመጡ የሚዝቱብን ግን ሁሉም የአማራ ህዝብ የሚያውቃቸው የፋኖ መሪዎች ናቸው ሲሉ በስም ጠርተው ተናግረዋል። ጣና ቴሌቪዥን ግን በስም የተጠሩትን ፋኖች አግኝቶ በማናገር ምላሻቸውን እስኪያገኝ ድረስ ለጊዜው ስማቸውንም ሆነ የዝ መዋቅራቸውን ከመግለጽ እንቆጠባለን። ወደ መጨረሻው ዜናችን አመራን። የብልጽግናው ጀኔራል ከፍተኛ ተቃውሞ ገጠማቸው። የአማራን ህዝብ ዘር ፍጅት ጦርነት ከሚመሩት የቤተ መንግስት ጀኔራሎች መካከል አንዱ የሆኑት ጀኔራል ብርሃኑ በቀለ በዳዳ ጎንደር ላይ ከፍተኛ ህዝባዊ ተቃውሞ ደርሶባቸዋል። የብልጽግናውን ሰሜን ምዕራብ እዝ ጦር ዋና አዛዥ ሆነው እንዲመሩ በብልጽግናው ሊቀመንበር የተሾሙት ጀኔራል ብርሃኑ በቀለ በዳዳ ሰሞኑን በማዕከላዊ ጎንደር ቀጠና ህዝብን ሰብስበው ውይይት አድርገው ነበር። ውይይቱ ላይ ተሳታፊ የነበረው የአካባቢው ህዝብ በጄኔራሉ ላይ ተቃውሞውን ማሰማቱን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የስብሰባውን ይዘትና የህዝቡን ምላሽ አስመልክቶ ለጣና ቴሌቪዥን መረጃውን ያደረሱን የአካባቢው ነዋሪዎች ስብሰባው በመንግስት ሚዲያ እንደተዘገበው አይደለም፣ ከፍተኛ ህዝባዊ ቁጣ የታየበት ነበር። ጄኔራሉ የተናገሩትን የሰማቸውም ሆነ አሜን ብሎ የተቀበላቸው አልነበረም በዚህ የተነሳም ተስፋ መቁረጥ ይታይባቸው ነበር ሲሉ ተናግረዋል። የቀድሞ የመከላከያ ሰራዊት ፈንጂ አምካኝ ክፍል ኃላፊ የነበሩትና የአሁኑ የአማራ ፋኖ አባሉ ኮሎኔል አበራዛ ነው በበኩላቸው ጄኔራል ብርሃኑ በቀለ የብልጽግናው አገዛዝ ካሉት ታማኝ ጄኔራሎች አንዱ ነው። በሁለት ዓመት ውስጥ ሶስት ጊዜ የማዕረግ እድገት ያገኘውም በዚህ ታማኝነቱ ነው ሰሞኑን ወደ ሻውራና ደልጊ ተዛውሮ ህዝብን ሰብስቦ ነበር። ወደ ስብሰባ ለመሄድ ግን በሰላሳ መኪና ታጅቦ ነበር የተንቀሳቀሰው ብለዋል። ከፍተኛ ቁጥር ባለው ሰራዊት ታጅበው ስብሰባውን ያካሄዱት ጄኔራል ብርሃኑ በቀለ በዳዳ ትጥቅ ያላችሁ ወጣቶች ጽንፈኛውን ተዋጉ እኛ ከወረዳ ልንወጣ ነው ብለው ለህዝብ ጥያቄ አቅርበው ነበር። ተሰብሳቢው በበኩሉ እኛ ከልጆቻችን ጋር አንዋጋም፣ ከወረዳ ልንወጣ ነው የምትሉ ሲጀመርስ እናንተ በየትኛው ወረዳ ነው ያላችሁት? እያንዳንዱን ወረዳ ከ75 በመቶ የሚበልጠውን ቀጠና የሚያስተዳድረው ፋኖ ነው እናንተ ከተማ ላይ መቀመጣችሁን አይታችሁ ሙሉ ወረዳውን የምትቆጣጠሩ ይመስላችኋል ወይ የሚል ጥያቄ ቀርቦላቸው ነበር። ጄኔራሉ ሶስት ወረዳዎችን ተዘዋውረው ህዝብን ሲሰበስቡ ፋኑ የት ነበር? በተለይም ኮሎኔል አበራ እዛን ነው ራስዎት፣ በቤት ውስጥ የሚያቀናብሩትን መድፍ እንደ ከዚህ ቀደሙ ስራ ላይ በመዋል የጄኔራሉን ጉዞ ማስቀረት አልተቻለም ነበረ ወይ የሚል ጥያቄ ከጣና ቴሌቪዥን ቀርቦላቸው ነበር። ኮሎኔል አበራ ለዚህ ጥያቄ ምላሽ ሲሰጡም እንደኛ አብዛኛው ኃይላችን አሁን ተንቀሳቅሶ ያለው ወደ ሌላ ቦታ ላይ ነው። ቦታውን መግለጽ ስለማያስፈልግ ነው። በሁለተኛ ደረጃ ከፍተኛ የሆነ የድሮን አሰሳን ያለ የድሮን አሰሳ በየሰዓቱ ነው አሰሳ የሚያደርግ። ያንን ነገር ማድረግ እንችላለን። ነገር ግን ይህን ነገር ስታደርግ ጦር ታሰማራለህ። ጦር ሲሰማራ ደግሞ ብዛት ያለው ጦር ነው ያ ጦር። እንዳይጎዳብን በማለት ያንን ትንብለናል። ሶስተኛ ኢንፎርሜሽን ነው ትልቁ ነገር። አሁን ለማሸነፍ ሁሉን ነገር ለማድረግ ኢንፎርሜሽን ነው መጀመሪያ የሚያስፈልግ። ይሄ ነገር ከተደረገ በኋላ ነው እኛ የሰማን፣ አሁን የሰሜን ምዕራብዛ አዛዥ የተባለው የብርሃኑ መምጣቱን ከመጣ በኋላ ነው ህዝቡን ከሰበሰበ በኋላ እንትን ያደረግን። ሁለተኛ ያንን ነገር ማድረግ እንችል ነበርን፣ ግን ከተማ ውስጥ ነው ከተማ ውስጥ ደግሞ፣ እኛ የተቀነባበረ በቤት ውስጥ የተቀነባበረው ፈንጂውን ብንጠቀም ህዝብ ይጎዳብናል። በሶስተኛ ደረጃ ምንድን ነው የሚያደርጉት? እዛ ቦታ ላይ የሆነ ነገር ብታደርግ ከተማውን እንዳለ አውድመት ነው የሚወጡ። ስለዚህ ህዝብ ከሚጎዳብን ለህዝብ ለን የወጣን ህዝብ ከሚጎዳብን ህዝብ የተለያየ ስቃይ ከሚደርስበት እኛ ይህን ነገር አውቀን ነው ምትን ያደረግን። ለሁለተኛው ግን ገና ኢንፎርሜሽን በደንብ አድርገን ታንጀብል የሆነ ኢንፎርሜሽን ጋዘር እናስደርግና ያ ሲደርሰን አስፈላጊውን ነገር እናደርጋለን። ይህ በእንዲህ እንዳለ በዚሁ የማዕከላዊና ምዕራባዊ ጎንደር ቀጠናዎች የሚካሄዱ የፋኖ ተጋድሎች ዛሬም በድል ቀጥለው ውለዋል። የአማራ ፋኖ ትግል በመሪዎች መካከል የሀሳብ ልዩነት መፈጠሩ በማህበራዊ ሚዲያ የሚራገብበት ዘገባ ስህተት መሆኑን የገለጸው የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በጌ ምድር ክፍለ ጦር ጣና ብሪጌድ አመራር የሆነው ሻምበል ሙሉ አዳም ተሻለ ነው። ሻምበል ሙሉ አዳም ተሻለ ለጣና ቴሌቪዥን በሰጠው አስተያየት በቀጠናችን የምናደርገውን ተጋድሎ የሁለቱም እዝ ሰራዊት በቅንጅትና በአንድ ላይ ተሰልፈን ነው የምንዋጋው። ነገር ግን ሚዲያዎች በሰራዊቱ መካከል ልዩነት እንዳለ የሚያሰራጩት ዘገባ ስህተት በመሆኑ ሊታረሙ ይገባል። ስለሚሞተው የአማራ ልጅ ሲሉ ከዚህ አይነት አፍራሽ ሚናቸው እንዲቆጠቡ እንጠይቃችኋለን ብለዋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 24 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲሁም ሌሎች ፕሮግራሞቻችን እንዲደርሷችሁ የዩትዩብ ቻናላችን ሰብስክራይብ በማድረግ በቋሚነት እንድትወዳጁን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር